አሰላሙ አሌይኩም ወረህመቱላይ ወበረካቱ እንዴት ናችሁ ሰላም ናችሁ የሁላችንም ሰላም ሰላም ብያለሁ ዛሬ በህልም ደግሞ ከዚህ በፊት በእርግጥ ሰርቻለሁ በህልማችሁ ጃኬት ማየት ያኛው የሰራሁት ቪዲዮ በህልም ጃኬትን ማየት ማብራሪያ ነው አሁን ደግሞ ጃኬት ስትለብሱ ጥቁር ጃኬት ነጭ ጃኬት ሰፊ ጃኬት ረጅም በአጠቃላይ በጃኬት ዙሪያ ሰፊ ዝርዝር ፍቺ ነው ሌላቸው የቀረኩት ማለት ነው። ማንኛውም ሰው በጃኬትን ካለመ ጠባብም ሆኖ ረጅምም ሆኖ በማንኛውም ሁኔታ ያለመውን የህልም ፍቺ እዚህ ቪዲዮ ላይ ያገኛል ማለት ነው። ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ላይክ እያደረጋችሁ ደግሞ አበረታቱኝ። አሁን ወደ ህልሙ እገባለሁ ማለት ነው። ዝርዝር መጀመሪያ ዝርዝር ፍቺ አቀርባለሁ። ከዛ በኋላ ደግሞ ወደሚቀጥለው እንገባለን። አንድ ወንድ ወይም ማንኛውም ሰው በህልም ውስጥ አዲስ ጃኬት ለብሶ ካየ በግል ህይወት ውስጥ የተሻሻሉ ሁኔታዎችንና እድገትን ሊያመላክት ይችላል። አዲስ ጃኬትን ለብሶ ማየት ማለት ነው። አሮጌ ጃኬት ለብሶ ማየት ደግሞ ኢኮኖሚንና የወጪዎችን አያያዝ አስፈላጊነት ያሳያል። ምናልባት በስነስርዓት ገንዘባችሁን ወጪውንና ገቢውን በስነስርዓት እንድትይዙ ያመላክታል። ምክንያቱም አሮጌ ስለሆነ ትንሽ ወጪዎች ልክ እንዳልሆኑ ወይም ገቢዎች ልክ እንዳልሆኑ ያመላክታል ማለት ነው። እንዲሁም በህልም ውስጥ ወፍራም ጃኬትን ማለም ከችግሮች መጠበቅ እና የደህንነት ምልክት ነው። ወፍራም ጃኬት፣ ቀለል ያሉ ጃኬቶች ደግሞ ምቹና ቀላል ህይወትን ያመላክታል። በህልማችሁ ቀለል ያሉ እንደዚህ በጣም ለስለስ ያሉና ቀለል ያሉ የሆኑ ጃኬቶችን በህልም ለብሳችሁ ከተመለከታችሁ ፍቹ ምንድን ነው? ቀለል ያለ ህይወታችሁን ወይም ደግሞ ነፃ ህይወትን ያመላክታል ማለት ነው። አንድ ወንድ በህልም ውስጥ ረጅም ጃኬት እንደለበሰ ካየ ይህ ማለት በእሱ በሁኔታው ላይ መረጋጋትን በህይወቱ መረጋጋትን እና መሻሻልን ማለት ሊሆን ይችላል። አጭር ጃኬትን ግን ከተመለከተ ሊያጋጥመው የሚችለውን ችግሮችን ሊያመላክት ይችላል። በሌላ በኩል ይሄ የፖሊስ ጃኬት የለም፣ ዝጉርጉሩ እንደዚህ አይነት ጃኬት በህልማችሁ ለብሳችሁ ከተመለከታችሁ ይሄ ፍቺ ምንድን ነው? ጉዳዮችን በማቀድ ረገድ መምራት እንደምትችሉ ወይም ደግሞ ጉዳዮቻችሁን የምታቀዱትን ነገር ስኬት ላይ እንደምታደርሱ የሚያመላክት ሲሆን በጥለት የተሰራ ወይም እንደዚህ በጥልፍ ነገር የተሰራ ጃኬትን ደግሞ ማለም በአንዳንድ የህይወት ዘርፋችሁ ውስጥ የሚያጋጥማችሁን የተወሳሰበ ወይም ደግሞ የተጣመመ ሙከራዎችን ወይም ያልተሳኩ ሙከራዎችን ያመላክታል። በጥልፍ ነገር የተጠላለፈ ጥልፍልፍ ያለ ነገር ስለሆነ የጀመራችሁት ነገር እየተጣመመ ወይም አልሳካ ብሎ እንደቆመ ነው። እንደዚህ በጥልፍ የተጠለፈ ስለሆነ የተጠዝመ ጠምዛዛ ነገር ስለሆነ ጥልፉ የተጠለፈን ጃኬት በአበሻ ልብስ ይሆናል፣ በማንኛውም በክር ሊሆን ይችላል። ብቻ የተጠለፈ ጃኬት ከተመለከታችሁ ወይም ለብሳችሁ ካያችሁ ይሄ ፍቺ ምንድን ነው? የምትሞክሩ የሞከራችሁት ነገር አልሳካ ወይም ተጣሞባችሁ ወይም ጣሞ እንደቀረ ያመላክታል። ያልተሳካ የተወሳሰበ ነገር ያጋጠማችሁ ነገር እንዳለ ያመላክታል ማለት ነው። እንዲሁም አንድ ወንድ ወይም አንድ ሰው የሚያውቀውን ሰው የሚያምር እሱ የሚያውቀውን ሰው ሕልም አላሚው የሚያውቀው ሰው የሚያምር ጃኬት ለብሶ ካየ ይህ የዚህን ሰው ጥሩ ሁኔታና የሁኔታው መሻሻል ሊያንጸባርቅ ይችላል። የሚያምር ልብስ ለብሶ የምታውቁት ሰው በህልማችሁ ካለማችሁ ያ ሰውዬ ሁኔታ ወይም ኑሮው የተስተካከለ እንደሆነ ነገሮች ሁላ ጥሩ እንደሆኑለት ያመላክታል ለማን ለዛ ሰው ማለት ነው ምናልባት ይሄ ያለማችሁት ሰው ጥሩ ቆንጆ ጃኬት ለብሶ ያለማችሁት ሰው ዘመዳችሁ ከሆነ ይህ ፍቺ ምንድን ነው ክብርንና አክብሮት መጨመርን ሊያመላክት ይችላል ክብር እንዳለው ወይም አክብሮቱ የጨመረ እንደሆነ ያመላክታል ማለት ነው አንድ ልጅ ወፍራም ጃኬት ለብሶ ሲመለከት ይህ ራአይ ጭንቀትን ማስወገድን ሊገልጽ ይችላል። ሴት ከሆነች ደግሞ ወፍራም ጃኬት ከለበሰች ይህ ራአይ ሃይማኖተኛነቷንና ንጽህናዋን ወይም ደግሞ የሞራሏ ከፍ ማለትን ያመላክታል። ለወንድ ምን ብለናል? አንድ ወንድ ወፍራም ጃኬት ከለበሰ ጭንቀቱን ያስወግዳል። ሴት ደግሞ ወፍራም ጃኬት ከለበሰች ሃይማኖተኛነቷንና የባህንትኗ የሞራሏ ወይም በራስ መተማመኗ ከፍ ያለ መሆኑን ሊያመላክት ይችላል ማለት ነው። የተለበሰው ጃኬት በህልም ሰፊ ከሆነ ይህ የደህንነትና የመረጋጋት ስሜትን ያመላክታል። ሰፊ ጃኬትን በህልም ለብሳችሁ ከተመለከታችሁ መረጋጋትን፣ ደህንነትን በቃ ሰፋ ያለ ነገር ስለሆነ መረጋጋትን ያመላክታል ማለት ነው። ስሜታችሁ ሰላም እንደሆነ ማለት ነው። ጠባብ ጃኬት ደግሞ ከተለበሳችሁ ወይም ጠበብ ያለ ጃኬት ለብሳችሁ በህልም ከተመለከታችሁ ይሄ የሆነ መከላ መከለልን ማጣትን እጦትን ያመላክታል። የሆነ ከለላ ማጣትን ድጋፍ ማጣትን ደህንነት ማጣትን ያመላክታል። ለምን ጠባብ ስለሆነ ማለት ነው። አጭር ጃኬትን ደግሞ መመልከት በጣም ያጠረን ጃኬት ለብሳችሁ በህልም ከተመለከታችሁ በገንዘብ ወይም በግላዊ ሁኔታችሁ ውስጥ ጉድለትን ሊገልጽ ይችላል። በህልም ውስጥ ያለው ረጅም ጃኬት ኑሮን እና ጦርነትን ያሳያል። ረጅም ጃኬት ከለበሳችሁ ኑሯችሁ ጥሩ መሆኑን ያመላክታል ማለት ነው። ጃኬቱ በህልም ውስጥ የተቀደደ ወይም ያረጀ ከሆነ ይህ ምናልባት ኪሳራ ወይም ደግሞ ህልም አላ ነው ለድህነትና ለመጥፎ ሁኔታ መጋለጡን ሊያመላክት ይችላል። የተቀደደ ጃኬት በህልም ከተመለከታችሁ ምናልባት ድህነትን ወይም ደግሞ የኑሮ ሁኔታችሁ ልክ እንዳልሆነ፣ ጥሩ ነገር ላይ እንዳሉ ናችሁ ያመላክታል ማለት ነው ሌላው የተቃጠለ ጃኬትን በህልም ማለም ህልም አላሚው እንደተታለለ ሊያመላክት ይችላል። ጃኬታችሁ የተቃጠለ ጃኬት ለብሳችሁ ከተመለከታችሁ መታለላችሁን ሊያመላክት ሲችል፣ ሌላው ደግሞ ጥልፍ ጃኬት ደግሞ የተጠለፈ እንደ ቀድሙ ጠመዝማዛ ጥልፍ ሳይሆን በጥልፍ ያማረ ወይም ደግሞ እንደዚህ የባበሻ ጥልፍ ያማረ ጃኬትን መልበስ የተትረፈረፈ መተዳደሪያ እና በረከትን ያመላክታል። ታሽጎ የመጣላችሁ ጃኬት፣ ጃኬቱ ታሽጎ ከሆነ የምታዩት በህልማችሁ ያልተፈታ እንዲሁ ታሽጎ ማለት ነው። ከነኪሱ የታሸገ ጃኬት በህልም ውስጥ ማየት ችግሮችን እና አንዳንድ መሰናክሎች እንዳሉ ሊያመላክት ይችላል። ታሽጎ ስለተቀመጠ ማለት ነው። እሺ ሌላው ጃኬታችሁ ሲበከል ሲቆሽሽ በሆነ ነገር እንዲነጠብጣ ወይም ጠብጠብ ሲልበት በሆነ ነገር ሲበከል በህልም ከተመለከታችሁ ይሄ ፍቺ ምንድን ነው? በሌሎች ሰዎች ጣልቃ ገብታችሁ ሊሆን ይችላል ወይም በራሳችሁ ችግር ሊሆን ይችላል። ለመጥፎ ቃላት መጋለጥን ወይም ደግሞ ሌሎች ሰዎች እንዲጋለጡ ማድረግንም ያመላክታል። እንግዲህ ጃኬታችሁ ነጠብጣብ የሆነ በቆሻሻ ነገር ተበክሎ ወይም ተንጠባጥቦበት ወድቆበት ከተመለከታችሁ እናንተ ለሆነ ነገር በራሳችሁ በሰራችሁት ሊሆን ይችላል፣ ወይም ሌላ ሰው በሰራው ስራ ሊሆን ይችላል። ለሆነ መጥፎ ቃላት ወይም ውገዛ ልትጋለጡ መጋለጣችሁን ያመላክታል። ትችት ማለት ነው። ለትችት እንደምትጋለጡ ሊያመላክት ይችላል ማለት ነው። ሌላው ጃኬትን ማጠብ እንግዲህ ይህን የቆሸሽ ጃኬት ደግሞ በህልማችሁ ስታጥሩ ከተመለከታችሁ ወይም ስታጸዱት ከተመለከታችሁ፣ ይሄ ፍቺ ሙስናን ማስወገድን ያመላክታል። እንዲሁም ደግሞ ጃኬቱን በቁርሻ እየቦረሻችሁ ወይም ደግሞ ቆሻሻል ታስለቅቁ በህልማችሁ እየታገላችሁ እየቦረሻችሁ፣ እንደዚህ እየጠረጋችሁ ሊሆን ይችላል። በህልም ከተመለከታችሁ ይሄ ፍቺ ደግሞ ቀጥ ብሎና በቁም ነገር መሄድን ያመላክታል። በማንኛውም ነገር ላይ ቀጥ ብላችሁ መጓዛችሁ፣ ግራ ቀኝ እንዲ እንዲ እንደማትወላውሉ ያመላክታል። ምክንያቱም ስትቦርሹ እንደዚህ እያረጋችሁ እየቦረሻችሁ በህልማችሁ ከተመለከታችሁ አትወላውሉም ማለት ነው በአጭር አማርኛ። እሺ ጃኬትን በህልም ውስጥ ስለማውለቅ ጃኬት ስታወልቁ ከተመለከታችሁ ለቅሌት መጋለጥ ወይም ደግሞ የግል ጉዳያቸው ሚስጥራቸው እንደሚወጣ ሊያመላክት ይችላል ማለት ነው። በመጨረሻም ጃኬትን ስታቃጥሉ እናንተ ስትመለከቱ ጃኬታችሁን ይሄ ፍቺ ደግሞ ምንድን ነው? ተቀባይነት በሌላቸው ጉዳዮች ውስጥ እንደምትሳተፉ ወይም በሰዎች መካከል ወሬ እንደምታስፋፉ፣ መጥፎ ወሬዎች እንደምታስፋፉ ያመላክታል። ወይም ደግሞ ትክክል ባልሆኑ ጉዳዮች፣ በባህልም በሃይማኖትም በሚወገዙ ጉዳዮች ላይ እንደምትሳተፉ ያመላክታል። ጃኬትን ስታቃጥሉ በህልም ከተመለከታችሁ ማለት ነው። አሁን ደግሞ የምንመለከተው ጃኬትን በህልም መግዛት እንመልከት። ቀለሞችም ይወስኑታል ማለት ነው። ጃኬትን መግዛት እንደየሁኔታው እና እንደ ህልመኛው አላሚ ትርጉሙ ይለያያል ይላል። ለምሳሌ አዲስ ጃኬት ስትገዙ ማለም ጠቃሚና ስኬታማ በሆኑ ፕሮጀክቶች ላይ መሳተፍን ያመላክታል። ፕሮጀክቶች ማለት ንግዶች ሊሆን ይችላል። ማንኛውንም ስራ ላይ ጠቃሚ በሆኑ ነገሮች ላይ እንደምትሳተፉ ወይም ትርፍ ሊያስገኝ የሚችል ንግድ ላይ እንደምትሳተፉ ያመላክታል። አዲስ ጃኬት ስትገዙ ከተመለከታችሁ ያገለገለ ሰው የለበሰው ወይም ደግሞ ያገለገለ ጃኬት መግዛት፣ ለምሳሌ ይሄ ምንድነው? ሂዳችሁ ይሄ የቦንዳ ልብሶች ላይ ሂዳችሁ ከቦንዳ ከቦንዳ ራሱ ሂዳችሁ ከገዛችሁ የተለበሰ አይደለም የሚሸጠው የቦንዳ ሂዳችሁ ጃኬት ስትለብሱ ስትገዙ ከተመለከታችሁ ያገለገለ ስለሆነ እንደዚህ አይነት ጃኬት መግዛት የቀድሞ ስራ የቀድሞ ስራ ወይም ደግሞ የቀድሞ ግንኙነቶችን መመለስን ያመላክታል። ለምሳሌ ከፍቅረኛችሁ ተጣልታችሁ ከነበረ እና በሕልማችሁ ከቦንዳ ሄዳችሁ ጃኬት ስትገዙ ሰው የለበሰው ስለሆነ ነው። ቦንዳ ምለው ከቦንዳ ሄዳችሁ ያገለገለ ጃኬት ስትገዙ ከተመለከታችሁ ከፍቅረኛችሁ ጋር የተለያያችሁት የረሳችሁትን ፍቅረኛ እንደምትመልሱ ወይም ደግሞ ትታችሁት የነበረውን ስራ የወጣችሁበትን ስራ ከዚህ በፊት የነበረውን ስራ ተመልሳችሁ እንደምትገቡበት ያመላክታል። ምክንያቱም ያገለገለ የተጠቀማችሁበት ነው ስትገዙ ያያችሁት። ስለዚህ ድጋሚ የተዋችሁት ነገር ወደ እናንተ ይመለሳል ማለት ነው። ሌላው ደግሞ ጃኬትን መግዛት አለመቻል። ጃኬት ልትገዙ ብላችሁ ብራታችሁ ሊሆን ይችላል። ብቻ በሆነ አጋጣሚ ጃኬት ልትገዙ ሂዳችሁ መግዛት አለመቻላቸው በህልማችሁ፣ ይሄ ለብስጭት እና አዋራጅ ሁኔታዎች መጋለጥን ያሳያል ማለት ነው። ሁሉም እኮ እንደ ሂዳችሁ ግዴታ ጃኬት ልትገዙ ብላችሁ አልገዛም ማለት ሳይሆን የሆነ ሰው ልትገዙ ብላችሁ የሚሸጠው ሰው ያልሰማ ብሎ በህልማችሁ፣ ስጠሩት ስጠሩት በቃ ሳትገዙ ስትመለሱ ትቀሩ የሆነ በማንኛውም ሁኔታ ብቻ በማንኛውም አውድ ሊሆን ይችላል። ጃኬት ልትገዙ አለመቻላችሁ፣ ይሄ ፍቺ ብስጭትንና አዋራጅ ሁኔታዎች ላይ መጋለጥን ያመላክታል። የምትበሳጩበት ነገር ሊያጋጥማችሁ ይችላል፣ ወይም ደግሞ የሚያዋርዳችሁ ነገር ሊያጋጥማችሁ ይችላል ማለት ነው። ለዛ ነገር እንደምትጋለጡ ነው። አንዱ አንድ ሰው ጃኬት በህልም ሲገዛ ፍቃደኛ ለመግዛት ፍቃደኛ ካልሆነ እንካ ገዛ እንኳን እየተባለ በህልሙ አልገዛም ብሎ ከተመለከተ ይሄ ፍቺ ምንድን ነው? ኪሳራችሁ ወይም ያመለጡ ድሎችን ያመላክታል። ጃኬት ወይም ጓደኛሽን ትችላለች፣ ወይም የወንድ ጓደኛ ሊሆን ይችላል። ይሄ ጃኬት እኮ ቆንጆ ነው ካገዛ ምናምን ብሎ ሲ አርሚ ያልፈልግም አልገዛም፣ ወይም ሻጩ ሊሆን ይችላል ብቻ በአጠቃላይ በህልማችሁ እንኩ ጃኬት ግዙ ስትባሉ አይ ጃኬት አንገዛም ብላችሁ እንቢ ካላችሁ ይሄ ያመለጠ እድላችሁን ያመላክታል። ወይም ደግሞ የገንዘብ ኪሳራ እንዳጋጠማችሁ ያመላክታል ማለት ነው። አሁን ደግሞ እስኪ ወደ ቀለማት የጃኬትን ቀለማቶች እንመልከት። ስታልሙ ምን ፍቺ እንደሚሰጥ ማለት ነው። ጥቁር ጃኬት ከስልጣንና አቀማመጥ ጋር የተያያዙ ጉዳዮችን ያሳያል። እንግዲህ ስልጣን ወይም የሆነ ቦታ ከፍ ያለ ነገር እንዳላችሁ ወይም ጥሩ ነገር ላይ እንዳላችሁ ያመላክታል፣ ጥቁር ጃኬት ማለት ነው። ባለቀለም ጃኬት ደግሞ ቀለም እንዲዝ ጉርጉር ሊሆን ይችላል። ብቻ ቀለም የበዛበት ጃኬት ደግሞ ማለ የተሻሻሉ ሁኔታዎች እና የችግሮችን መጥፋት ያሳያል። ችግሮች ከእናንተ እንደሚዋገዱ እና በህይወታቸው የተሻሻሉ ሁኔታዎች እንደሚያጋጥማችሁ ነው። ቀጭን ጃኬት ደግሞ በህልም አላሚው ህይወት ላይ ሃይማኖታዊ ቁርጠኝነቱን ውስጥ ድክመቱን ያሳያል። ቀጭን ጃኬት ወይም ጠባ እንደው ከላይ እስከታች ቀጭን የሆነች እንዲህ ስንጥር የሆነች ጃኬት ና ልትለብሷት ወይም ቀጭን ናት ብላችሁ ራሱ በህልም ውስጥ ካሰባችሁ ይሄ ፍቺ ምንድን ነው? በሃይማኖታችሁ ላይ ቁርጠኛ እንዳልሆናችሁ ወይም ደካማ እንደሆናችሁ ሃይማኖታዊ ነገሮችን በአግባቡ ደግሞ ፍጽሙ ሰነፍ እንደሆናችሁ ያሳያል ማለት ነው። ሌላው ደግሞ ወፍራም ጃኬት ደግሞ የእምነት ጥንካሬንና እና ጽናትን ያሳያል ማለት ነው። የቀድሞ ቀጭን ወይም የሳሳ ወይም ምን የማይረባ ጃኬት ደክመታችሁን በእምነታችሁ ላይ ሲያሳይ፣ ወፍራም ና የሚመች ደግሞ ጥንካሬያችሁንና እምነታችሁ ጠንካራ እንደሆነ ያሳያል ማለት ነው። ሌላው የሱፍ ጃኬት ደግሞ ምናልባት የሱፍ ጃኬት ለብሳችሁ ከተመለከታችሁ ሊያልፋቸው የሚችላቸውን በርካታ ተለዋዋጭ ልምዶች አመላካች ተደርጎ ይወሰዳል። ልታሳልፋቸው የምትችላቸውን ዛሬ የሆነ ነገር ያጋጥማቸዋል፣ ነገ ሌላ የሆነ ነገር ያጋጥማል። ሌላ ግን እነዚህ ነገሮች ጥሩ ነገር ናቸው፣ መጥፎ ሳይሆን ጥሩ ጥሩ ነገር የሆነ ነገር ይመጣል። ደግሞ ሌላ ሌላ እንዲህ ተለዋዋጭ ነገሮች በህይወታችን እንደሚከሰት ያሳያል። የእንትን ጃኬት የሱፍ ጃኬት። ሌላው የሱፍ ጃኬትን ደግሞ ማየት እንዲሁ ጥንካሬና ጽናትንም ሊገልጽ ይችላል። በኖርማል እንዲሁ ማየት በቀለማት ያሸበረቀ ጃኬት በቃ እንደዚህ በጣም ቀለማት ድምቅምቅ ባሉ ቀለማት ያሸበረቀው ጃኬት በህልም ከተመለከታችሁ ደስታንን ያመላክታል ወይም ደስተኛ እንደምትሆኑ ያሳያል ማለት ነው። ጥቁር ጃኬትን ደግሞ በህብረተሰብ ውስጥ ክብርንና ክብርን ያመላክታል። ነጭ ጃኬት ደግሞ የራሳችሁን የአላሚው ንጽህናና የስነ ልቦናን መረጋጋት ወይም የስም ልቡ ንጹህ መሆኑን ያመላክታል። ነጭ ጃኬት የህል ማላሚ ንጽህና ያመላክታል። ልቡ ንጹህ ነው ማለት ነው። ጥቁርና ነጭ የተቀላቀለ ጃኬት ደግሞ በህይወት ውስጥ ለውጦችን እና ቶሎ ቶሎ ለውጦችን ወይም ደግሞ የሆነ ለውጥ ልታደረጉ ጥቁርና ነጭ ስለሆነ ከጥቁር ወደ ነጭ ወይም ከነጭ ወደ ጥቁር እንደዛ እንደ ማለት ነው እና ወይም ከመጥፎ ወደ ጥሩ ትለው ይለወጣል ወይም ከጥሩ ወደ መጥፎ የሆነ ተለዋዋጭ ነገር በህይወታቸው ያጋጥማቸዋል። ጥቁርና ነጭ ነገር፣ ጥቁርና ነጭ አንድ ላይ የተቀላቀለ ጃኬት ከተመለከታችሁ ማለት ነው። ሌላው ደግሞ ሐምራዊ ጃኬት። ሐምራዊ ጃኬት ምንድን ነው? ጥሩ ስም እንዳላችሁ የሚናገር ህልም ነው። ለምሳሌ ሐምራዊ ማለት እንዲህ አይነትም ከለር እንዲህ አይነትም እንደዚህ እንደዚህ ሁሉ የተቀላቀለ ሐምራዊ ከለርን ማለም ጥሩ ስም በህብረተሰቡ ዘንድ እንዳላችሁ ያመላክታል ማለት ነው። ግራጫ ጃኬት ደግሞ በጥሩና በክፉ መካከል ያላችሁን ሚዛናዊነት ይጠቁማል። ግራጫ ጃኬትን ካለማችሁ ጥሩንም መጥፎንም ታመዛዝናላችሁ። በአመዛዝናችሁ ነው የምትመለከቱት እንደማለት ነው። ሌላው ቡናማ ጃኬት ደግሞ ችግሮችን ማስወገድን ያመላክታል። ቢጫ ጃኬት ደግሞ ምናልባት ቢጫ ጃኬት ለብሳችሁ ከተመለከታችሁ ወይም ቢጫ ጃኬትን ካያችሁ ምቀኝነትና የቅናት ስሜትን የሚያመላክት ሲሆን አረንጓዴ ጃኬት ደግሞ መልካም ነገርና በረከትን ያሳያል ማለት ነው። አረንጓዴ ሁልጊዜ ከበረከት ጋር ቀለረዴ ጋር ከሲሳይ ጋር ነው የሚያዘው። አረንጓዴ ጥሩ ነው። ቢጫ እና ቢጫ ግን በሽታ ጋና ምቀኝነት ጋር ነው የሚያዘው። ቢጫ ቀለር በህልም ዓለም ውስጥ ጥሩ አይደለም ፍቺ ለምን ወደ ህመምም ያጋድላል ማለት ነው። ኦኬ በህልም ውስጥ ሰማያዊ ጃኬት መረጋጋትን ያሳያል። የባህር ኃይል ሰማያዊ የባህር ኃይሎች የሚለብሱት ጃኬት የለም። እንደዚህ አይነት ጃኬት ደግሞ ከለበሳችሁ ወይም ከገዛችሁ በሁኔታችሁ ውስጥ የእምነትና የጽናት ጥንካሬያችሁን ያመላክታል ማለት ነው። ቀይ ጃኬት ደግሞ ምኞታችሁ ወደምትፈልጉት ምኞት እንደምትሳቡ ብዙን ጊዜ ወደምት- ስሜታችሁ ወደሚመራው ነገር ወደምትመኙት ነገር መሳባችሁን ያመላክታል። ሮዝ ጃኬት ደግሞ ምኞታችሁን እንደሚሳካ ወይም ምኞታችሁ እንደሚፈጸም ያሳያል ማለት ነው። ደቂቃው ትንሽ ሄድ እያለ ነው፣ ልቀጥል። ላላገባች ሴት ጃኬትን ማለም ምን እንደሆነ እንመልከት። አንዲት ያላገባች ትዳር ያላዘች ሴት ጃኬትን በህልም ውስጥ ካየች፣ ይሄ ፍቺ በዙሪያ ካሉት ንግግሮች ጥበቋን ያንጸባርቃል። ከትችት ወይም ከሀሜት እንደተጠበቀች ያንፀባርቃል። ያላገባች ሴት ጃኬትን በህልሟ ከተመለከተች ማለት ነው። ረጅም ጃኬት ለብሳ ከተመለከተች፣ ይሄ ፍቺ ለሃይማኖቷ እና ለመልካም ስለምግባሯ ምግባሯ ያላትን ጥብቅነት ያሳያል። ሃይማኖቷ ላይ ጠባቃ እንደሆነች ምግባሯንም እንደምጠብቅ ያመላክታል። ረጅም ጃኬት በብዙ ነገር መጠበቋን ያመላክታል ማለት ነው። በተቃራኒ ደግሞ አጭር ጃኬት ሴት ስትለብስ በአንዳንድ ገጽታዎች ወይም በማይፈልጉ ነገሮች ውስጥ እንደምትሳተፍ ወይም የማይፈልግ ባህሪ እንዳላት ያሳያል ማለት ነው። በሌላው አውድ ደግሞ አንዲት ያላገባች ነጠላ ልጅ ነጠላ አትቤ ተብያለሁ። አንዲት ያላገባች ልጅ በሕልሟ ጃኬታውን አውልቃ ከተመለከተች ይሄ ፍቺ ከሰዎች በሰዎች ሰዎች ለእሷ አፍራሽ ቃላት ሀሜት እንደሚያሟት ወይም ደግሞ መጥፎ መጥፎ ቃላት እንደሚናገሯት ወይም ለትችት እንደምትጋለጥ ያመላክታል። ያላገባች ሴት ጃኬት አውልቃ ከተመለከተች ሰዎች ወይ እሷማ ከሌለ እኮ ይዛ ከሌለ እንዲህ አድርጋ ተብላ እንደምትታማ ወይም እንደምትተች የሚያመላክት ነው ማለት ነው። ጃኬቷን ካወለቀች። ሌላው ጃኬቷን ስታጥብ ከተመለከተች ደግሞ ያላገባች ሴት መረጋጋትና የሞራሏን እና የባህሪዋን መሻሻል ያሳያል ማለት ነው። ይቻው ያላገባች ሴት ልጅ ፍቅረኛ ጃኬት ለብሶ በህልም ውስጥ ካየችው እሱ ለብሶ ካየች ማለት ነው፣ ምናልባት ለጋብቻ ጥያቄ እንደሚያቀርብላት ሊያመላክት ይችላል ማለት ነው። አንዲት ያላገባች ልጅ አገረድ መደበኛ ኖርማል ጃኬት ለብሳ ከምታውቀው ሰው ኖርማል ጃኬት ወይም መደበኛ ጃኬት የምታውቀው ሰው ለብሶ ካየች ይህ የሚያሳየው በምታውቃቸው ሰዎች አማካኝነት የስራ እድል እንደምታገኝ ያመላክታል። ያላገባች ሴት የሆነ ሰው ቆንጆ ጃኬት ወይም ኖርማል ጃኬት ለብሶ ካየች ፍቺ ምንድነው? እሷ በሰው አማካኝነት ስራ እንደምታገኝ ያመላክታል ማለት ነው። ከአንድ ሰው ጃኬት ስትቀበል ወይም ከአንድ ሰው ጃኬት ስትወስድ ከተመለከተች ላላገባች ሴት ይሄ በቅርቡ ጋብቻውን ያሳያል ማለት ነው። ጃኬትን ለሌላ ሰው እንደምትሰጥ በህልሟ ከተመለከተች ደግሞ ይህ ፍቺ ለሌሎች ሰዎች ፍቅር እንደምትሰጥ ወይም ደግሞ እርዳታ ወይም እገዛ ማድረግ እንደምትወድ ያመላክታል ላላገባች ሴት ማለት ነው። አንዲት ያላገባች ሴት ልጅ በህልሟ ረጅም ጃኬት ካየች የትዳሯ እየቀረበ መሆኑን ሊያመላክት ይችላል። ባለትዳር ዳር ሴት ደግሞ በህልሟ ራሷን ራሷ ረጅም ጃኬት ለብሳ ካየች ባለትዳር ሴት ይሄ ፍቺ በፈጣሪ ፍቃድ ምናልባት ወደ ቤተሰቡ አባላት የሚመጣ ልጅ ሊኖር ይችላል ወይም ልታረግስ ትችላለች ወይም ልትወልድ ትችላለች። ብቻ የሆነ ወደ ቤታቸው የሚመጣ ነገር ይኖራል፣ መልካም ነገር ማለት ነው። አንዳንድ ጊዜ ረጅም ጃኬት በኖርማል እንዲሁ ማንኛውም ሰው ረጅም ጃኬትን በህልም ውስጥ ካለመ ምናልባት ህልማላሚው አንዳንድ ድክመቶችን ወይም ደግሞ ምስጢሮችን እንደሚደብቅ ሊያመላከት ይችላል። ረጅም ጃኬት በሌላ አፈታት ደግሞ ምናልባት ህልማላሚው ምስጢር እንደሚደብቅ ወይም ደግሞ ድክም ያለበትን ድክመት እንደሚሸፍን እንደሚደብቅ ሊያመላከት ይችላል ማለት ነው። አንድ ወንድ በህልም ውስጥ የሌላ ሰው ጃኬት እንደለበሰ ካየ ይህ ምናልባት ሊያጋጥሙ የሚችለውን ችግሮች መኖራቸውን ያመላክታል። የሌላ ሰው ጃኬት ለብሶ አንድ ወንድ ካለመ የሆነ የሚያጋጥመው ችግር አለ ማለት ነው። በህልም ውስጥ የሚታየውን ረጅም ጃኬት በተመለከተ ህልም አላሚ የሚደገፍ እና በአስቸጋሪ ሁኔታዎች ወይም በሙያ ወይም በቤተሰብ ወይም በማህበራዊ ጉዳዮች ውስጥ ፍላጎቶችን የሚጠብቅ ታማኝ የቅርብ ጓደኛ መኖሩን ያመላክታል ማለት ነው። አንድ ወንድ ረጅም ጃኬት ከተመለከተ በጣም በብዙ ነገር ሊደግፍ ሊያግዘው ሊተባበረው ወይም ብዙ ነገሮች ሊያከናውንለት የሚችለው የሚችል ታማኝ ጓደኛ የቅርብ ጓደኛ እንዳለው የሚያሳየ ምልክት ነው ማለት ነው። ጃኬቱ የተለጣጠፈ እና ሰፊ ከሆነ ደግሞ ይሄ ፍቺ ምንድነው? ህልማላሚ በቅርቡ የሚያገኘው የተትረፈረፈ በረከት ወይም መተዳደሪያ ስራ በቃ ሰፊ በረከት ሊያመላክት ይችላል። የተለጣጠፈ ጃኬት እንጂ የተለጣጠፈ የተወ እዚህም ተለጥፎ ዚህም ይሄ ፋሽን አይደለ፣ እንደዚህ አይነት ጃኬት ከተመለከተ ህልም አላሚው ሰፊ መተዳደሪያ ሰፊ መተዳደሪያ ማለት ብዙ እርዝቅ ወይም ገንዘብ ያገኛል ማለት ነው። አሁን ደግሞ አንዳንድ ሰዎች ምናልባት ይሄንን ህልም አለማችሁት ከሆነ ለዛሬ አካትጅ የላችኋለሁ። ምንድነው ይስስ ልብስ በጣም ከላይም ለብሳችሁ በህልማችሁ ስስ መስሎ ሰውነታችሁ የሚያጋልጥ መስሎ ከታያችሁ፣ ከታችም ለብሳችሁ ስስ ልብስ ግልጽ የሆነ ስስ በቃ ሰውነታችሁን የሚያጋልጥ ስስ ልብስ ድንገት ለብሳችሁ ካለማችሁ፣ እዚህ ፍችን አጠቃላይ የላችኋለሁ ማለት ነው። ትንሽ ቶሎ ቶሎ ልበል። እሺ አንድ ግልጽ ልብስን መልበስ የጭንቀትና የሐዘን ስሜትን ሊያመላክት ይችላል። በአንዳንድ ሁኔታዎች ልማላሚው እያሽቆለቆለ ያለውን የጤና ሁኔታም ሊያንጸባርቅ ይችላል። ግልጽና ስስ ልብስ መልበስ ጤናችሁ እየተበላሸ ወይም እየታመማችሁ እንደሆነ ሊያመላክት ይችላል። እነዚህ ልብሶች ደግሞ ስስ ልብሶች ወይም እንደዚህ ገላን የሚያሳዩ እንደ ውስጥ ልብስ አይነት የውስጥ ልብስ አይደለም፣ እንደ ውስጥ ልብስ ግን የሳሱ ልብሶች ላይ ማለት ፈልጌ ነው። ውስጥ ልብስ ሌላ ትርጉም ያሉ፣ ግን በጣም ሰሳ ያሉ ገላችሁን ወይም ሰውነታችሁን የሚያጋልጡ የሚያሳዩ ስስ ልብሶችን ለማለት ነው። እነሱን ስትወረውሩ ማለማ ወይም ስታወጡ ስትጥሉ፣ ካለማችሁ ደግሞ ይሄ የጭንቀት መጥፋትንና ቀውሶች በሙላ በህይወታቸው ያሉ ችግሮች በሙላ እንደሚወገዱ ያሳያል ማለት ነው። ሌላው ባለትዳር ሴት ወይም በጋብቻ ግንኙነት የተዛመደ ወይም የተጋባ ሰው በህልሙ ግልጽ ልብስ ወይም ስስ ልብስ ለብሶ ከተመለከተ ይሄ ከትዳሩ ውጭ ከትዳር ውጭ የሚጋራ ወይም ከትዳር ውጭ የተደበቀ ሚስጥር እንዳለ ሊያመላክት ይችላል። ይሄም ደግሞ በሚስቱ ወይም በትዳር አፋሩ መለየት ሊያመላክት ይችላል። ይሄ ስስ ልብስ ማለት የተጋለጠ ወይም የተጋለጠ ነገር አለ ማለት ነው። ለምሳሌ ባልና ሚስት ሆነው። አንዲት ሴት ስስ ልብስ ለብሳ ካለመች ባሏ ውስጥ ከሷ ከውጭ የሚደብቀው ሚስጥር እንዳለና በዛ ሚስጥር መጋለጥ ወይም በዛ ሚስጥር ምክንያት ደግሞ ከባሏ ጋር ልትለያይ ልትጣላ እንደምትችል ያመላክታል። በተቃራኒው ሴቷም እንደዛ ወንዱ ስስ ልብስ ለብሶ ካለመ ሚስትየው የሚደብቀው ነገር እንዳለ፣ በዛ ምክንያት ደግሞ ሊጣሉ ወይም ሊለያዩ እንደሚችሉ ያመላክታል። በአጠቃላይ ስስ ልብስ በሙላ ይሄ መጋለጥንና መለያየትን ወይም ደግሞ ለጤና ቀውስ መጋለጥን ያመላክታል። እስኪ አጭር ቀሚስ

አንድ ያለገባ ሴት ግልጽ የሆነ ልብስ ለብሳ ስትመለከት ወይም አጭር ወይም ግልጽ የተጋለጠ ልብስ ለብሳ ስትመለከት የጭንቀትና የሀዘን ስሜቷን ሊያንፀባርቅ ይችላል። ግልጽ የሆነ ልብስ መልበስ ያልተፈጸሙ ጋብቻዎችን ለምሳሌ ልታገባ ብላ ፈርሶባት፣ ወይም ደግሞ ያልተሳኩ ጉዳዮችን ያመላክታል ማለት ነው። በቀጥልላችሁ ደስ ላይ ነበር ደቂቃው እየሄደ ስለሆነ በዚህ በግልጽ ደስ ልብሶች በሌላ ቪዲዮ እመልሳለሁ ማለት ነው። ለዛሬው ይህን ይመስላል። ስለተከታተላችሁን ከልብ አመሰግናለሁ። ላይክ ማድረጋችሁን አትርሱ። ሰብስክራብ እያደረጋችሁ ደግሞ ቤተሰብ እንደምትሆኑ ተስፋ አደርጋለሁ። ደህና ቆዩ።